የቅዱስ ሲኖዶስ አባል የተከበራችሁ አባቶች፣ ጠዉራን መላከ መንክራት ቀሲስ አንዷለም፣ መላከ መዊ ቀሲስ ሄኖ፣ እንዲሁም ሊቀ ጠበብት ቀሲስ ፍስሃ

የተወደዳቸውን ሌሎች የደብራችን አገልጋዮች ዲያቆናት ክቡራን የቤተክርስቲያናችን አገልጋዮች የቀ መዘምራን የልማ ሀይሉ ዘማሪ አለማየሁ ጉጅ እህታችን እጃችን ዘማሪት ጸዳለ ጉበዜ፣ ዘማሪት እህታችን ቅድስት ምትኮ፣ የደብራችን አገልጋዮች በዝማሬ የምታገለግሉን ዘማሪት ሰናይት፣ ዘማሪት ሰርካለም፣ የደብራችን የሰንበት ትምህርት ቤት ተመዘመርን ከሩቅም ከቅርብም የመጣችው በእውነት ብዙ የቤተክርስቲያን አገልጋዮች ዲያቆናት፣ በካንሳስ እንዲሁም ከኢንዲያናፖሊስ የተገኛችው መወዳችሁ የማከብራችሁ ምዕመናን ከቺካጎ፣ ከሴንሴናቲ የመጣችው

በዋናነት ጉዳዩን ጉዳያቸው አድርገው እየደከሙ ዝግጅቱን የራሳቸው ዝግጅት አድርገው እያገለገሉ በሀሳብ፣ በጉልበት፣ በገንዘብ በብዙ ሲደክሙ የከረሙ ብዙ ልጆች ብዙ ምዕመናን ነው የነበሩት። እና ቃል የሚያጥረኝ ይህን ሁሉ አሁን ገልጾ ለማመስገን ስለማይቻል በእውነት በጥቅሉ ግን የደብራችንን ምዕመናን መንፈሳዊያን ልጆቻችንን በሙሉ በእግዚአብሔር ስም አስቀድሜ ማመስገን እመኛለሁ። አምላካችን በየቤታችሁ በረከት፣ ረድኤት ይዘዝላችሁ። በተረፈ ያው በየደረጃው ለመግለጽ አስቀድመን የምናመሰግነው ሁሉን የጀመረ ያስፈጸመ ያከናወነ እግዚአብሔር ስለሆነ ስሙ ምን ይበል፣ ስሙ ይመስገን። ምስጋና ለእርሱ ይሆን። ወላዲተ አምላክ እመቤታችን በእውነት በአማላጅነቷ ስለረዳችን። ለድንግል እናታችን ለድንግል ማርያም ክብር ምስጋና ይሁን። እሶ አባታችን አረጋዊው በድካም ከአገር ቤት ነው በቅርብ የተመለሱት። ከቅዱስ ሲኖዶስ ስብሰባ ከገቡ ሳምንታቸው ነው። ደግሞ እንደገና ሰሞኑን ቀጥሎም ሌላ አገልግሎት አለ፣ የቅዱስ ሚካኤል አለ የህዳር ሲሆን በዓል አለ። ዝግጅት ሰፊ ነው። ብዙ ድካም አለባቸው። ው ከትላንት ጀምረው በመካከላችን ተገኝተው ባርከው ልጆቻቸውን ጎብኝተው እዚህም ያህል ሰዓት ከኛ ጋር አምሽተዋልና ለብዙ አባታችን ረጅም እድሜ መልካም ጤንነት ይስጥልን። በጉባኤው ላይ ተገኝተው በማስተማር ዝማሬውን በመግለጥ ሰፊ አገልግሎት የሰጡን የግሸን የዳግማዊት ግሸን ማርያም በዴንበር ቤተ ክርስቲያን አስተዳዳሪና የኮራራዶ እና የአካባቢው ሀገረ ስብከት ዋና ጸሐፊ መላከማዊ በጣፈጠ አንደበት በብርቱ በእውነት በግ በትምህርት በዝማሬ ባለሙያ ካህን ናቸው። እንግዲህ እንደገለጡት እሳቸው ያው ከህፃንነት ጀምሮ እውነት ነው። እግዚአብሔር በልጆቻችንም ያስተምረናል። እሱ ኃያል ነው፣ ሚሳ ነው ነገር የለም እና ያን ጊዜ ህፃን ልጅ ሆነው ሳለ ነበር ማውቃቸው። እግዚአብሔር በየጥቂቱ አሳድጎ አሳድጎ አሳድጎ ለቤቱ አገልጋይ አድርጎ በጸጋ በእውቀት ሞልቶ ይኸው ቅድም እንደገለጡት ሰፊ ስራ እየሰሩ ያሉ አባት ናቸው እና በእውነት መላከመዊ ረጅም እድሜ መልካም ጤንነት ይስጥልን። እስቲ ያመስግናቸው። በእውነት ድሮ እሳቸው ልጅ ሆነው በምስራቅ ሀረርጌ ክልል እኛ ልናገለግል ስንሄድ ቅድስት ቤተ ክርስቲያን ያን ጊዜም በልጅነት እያገለገሉ የነበሩ ናቸው። በውስጡ አድገው በእውቀት አድገው በቴዎሎጂ ተመርቀው ወንጌል በማስተማር ዛሬ ደግሞ ለብዙ ኃላፊነት የበቁ ካህን ናቸው። እጅግ ደስ ይላል። እግዚአብሔር የተመሰገነ ይሁን። ያም ቢሆን እኔም ገና አላረጀውም። ታዲያ እሱም ታሳቢ አርጉልኝ። ግን ይህን ጉዳይ ስናስብ በራሳቸው ትኬት ቆርጠው እነዚህ የምታዩዋቸው አገልጋዮች ሁሉ ቤታቸውን ትተው አገልግሎት ትተው በብዙ ቦታ የሚፈለጉ ማናገኛቸው ናቸው እንደምታውቁት በራሳቸው ወጪ አክብረውን በእውነት ቅድሚያ ሰጥተውን ፍቅር ለመስጠት ቀብድ ለመክፈል እኛ በእውነት የሚገባኝ እንዳለው ሆኑ ካውቃለሁ የለነሱ ምንም አደግ አላውቅም፣ ወይም ተገኝቼ እንኳን አላውቅም። ወደፊት ግን የበለጠ እንድማር እንድረዳ ጭምር ብርታት ሆነውኛል እንዳገለግልም እና ከልብ አመሰግናለሁ። በድጋሚ መላከማዊ እንዲሁም መላከ መንክራት ከዛ ከሩቅ ሀገር እንግዲህ እንደምታውቁት መጥተው ከነ ቤተሰብ ከነ ልጆቻቸው ከነ ልጅ ልጃቸው ልጆቻችን ይዘው ሰርፕራይዝ የሚሉትን ቃል ለመጠቀም በሆነ ሳናስበው ነው የተገኙት። መላከ መንክራት ቀሲስ አንዱ አለምን አሁንም እግዚአብሔር ፍጹም ጤና እንዲሰጥልኝ እመኛለሁ። አዎ ቤተሰብ ናቸው፣ ኃላፊነት አለባቸው ግን ደግሞ ሁላችሁ ነው የምትወዷቸው እንደምታወቀው እና እዚህ ተገኝተውልኝ ልኝ ይህንን በዓል አብረው ስላከበሩልኝ ስላከበሩን በድጋሚ ምስጋና ቀርባለሁ። በተረፈ ከእንዲያና እናንተ አባቶች ካህናት ረጅም ጉዞ አድርገው ብዙ ምዕመናን አሉ እዚህ ውስጥ ደግሞ ከእንዲያና የመጡ አገልጋዮች ልጆቻቸው ባለሙያ ዲያቆናት እነዚህ የምንወዳቸው ልጆች እነሱም ጭምር እዚህ ድረስ እየነዱ መጥተው እንዳያችሁት ተሳትፈው መዝሙሩን ዘምረው ካሴቱን ገዝተው ይሄ ሁሉ እንድናገለግል በርቱ ለማለት ነው እና የእንዲያና ቅዱስ ሚካኤል ቤተክርስቲያን አገልጋዮች፣ ካህናት አባቶችን፣ ዲያቆናት ልጆችን፣ ምዕመናኑን፣ ከዛ የመጣችሁትን ሁሉ አሁንም ረጅም እድሜ እግዚአብሔር ይስጥልኝ። እንዲ አመስግኑልን በጣም ምንም ቤተሰብም ቢሆኑ ከእንዲያና የው ተገኝተው ከነልጆቻቸው ከትላንት ጀምረው እናቴ ዮናስ እዚህ ከእኛ ጋር አትረው የእኛን ዝግጅት መርቀውልናል እና እንዲያናን በድጋሚ ከዛ የመጣችሁትን ልጆቻችንን እድሜ፣ ጤና እግዚአብሔር ይስጥልን። ከካንሳስ ብእመና አገልጋዮች፣ ምን ወዳችሁ ክርስቲያኖች በእውነት ቃል የለኝምና አንሳሶችንም ስብን አልጠቀስኩም አልዘረዘርኩም፣ ብዙ ስለሆኑ ነው። በጣም አመሰግናለሁ። ልጃችን ዘማሬት ሶሊያና በለጸጋ ከአሪዞና አባቷ ነበሩ። ዶክተር የሚመጡት አንድ ህመምተኛ ስሙ የልብ ሕክምና የምሰጠው አጋጠመኝ ሱንጥቶ ከመምጣት እኔ እዛ ስራ እሷ መታዘ ትገኝ ብለው ቅድም አሴቶን ሁሉ እየገዙ ቴክስቱን እየደረሰ ነበር። ዶክተር በለጸጋ ሰፊ አገልግሎት የሚሰጡ ቤተክርስቲያን ሰው ናቸው። በዛ አካባቢ በዛ ደብር ለቤተክርስቲያን እንዳጠቃላይም ቤተሰቦቿ ነው እንዲጠብቅልን እሷነ ዚ ያለችው ከዛ ከዳር ያለችው ናት። ዘማሪ ሰው ላይ ነው ነጋ ገድሎ ትሰጣለች። በጣም ዘማሪ ናት። ባለሙያ ልጅ ናት። ረጅም እድሜ መልካም ጤንነት ለሷም ለቤተሰቧ ሚስጥልን። ሌሎች ፍጹም የውዚ ፍሰኝት የሚያገለግሉት ካሜራማኖቹ የእኛም የደብራችን አገልጋዮች ዲያቆን አማኑኤል እንዲሁም ሀይልአብ አሉን። ግን እንደገና በተጨማሪ ልጃችን አዲሱ ከቺካጎ ፕሮፌሽናል ካሜራማን ነው። ስራው በካሜራ ስራ ነው ሙያው። እኔ ሳላስበው በድንገት ቅድም ደውሎ እንዴ ተገኝ መጠቻ ያለሁን እዚህ ጉባኤ ላይ ልገኝ

ከዚህ በፊት መጥቶ ተአምረ ኢየሱስ እኛ ጋር ያነበበው ልጅ ነው። ትዝላችኋል አይደል የምታውቁት፣ አስታውስታላችሁ አለ ይቶ ብላ ይላችሁ ዲያቆን ነው። እኛ ጋር ከመጣ በኋላ ዲቁና ሁሉ ተቀብለዋል። ባለሙያ ነው። ዳሴ ማርያም ደግሟል። አንባቢ ነው። አስተዋይ ነው። አንድ ቀን እንዲህ አላቸው፣ ብፁዕ አባታችን፣ ምን ነው አባታችን ጠፉ እኛ ጋር አይመጡም ቶሎ ቶሎ ብክ ብክ ይበሉ እባክዎ አደራዎትን አላቸው። በዚህ ልጅ የተነሳ ብዙ መንፈሳዊ ስራ ተሰርተዋል። ያብዙ አባታችን አሉ። በዚህ ልጅ ታውቃላችሁ፣ ሕፃናት የሚሰሩ ስራ ቅዱስ ቂርቆስ የሰራውን እንደምናውቅ፣ ቅዱስ ቂርቆስ መምህራችን ነው በረከታችን ነው። ልክ እንዲሁ ይህም ሕፃን የሰራው ስራ አለ የምናውቀው እና እግዚአብሔር ወላጆችንም እሱንም የሚጠብቅልን። በተረፈ ይቅርታ እንግዲህ ስም ባል ረስቼ ካልሆነ በቀር በዝርዝር እነዚህን ዘማሪያን የመጡት ብቻ አይደሉም። ብዙዎች ትኬት ቆርጠው ነበር። ነዘማሪት ፋንቱ ሰኞ ኢትዮጵያ ትሄዳለች። በረራ ብዙ ችግር አለው። አሁን በወቅቱ ካንስል እየተደረገ ዲሌ የሆነ ነው። እንዴት ይሻለኝ ይሆን? በቃ መጥቼ የሆነ ይሁን እንዲህ አይነት ኃላፊነት ውስጥ ጭንቀት ውስጥ ከምንገባ እዛው ባለሽበት በጸሎት አስቢል ብለናት እንጂ እሷም ተነስታ ነበር ለማሪ ትግስት ከዴንቨር ፍጹም በፍጹም የበረከት መልእክት ልትገኝ ፈቃዷ ሆኖ የቤተሰብ የክርስትና ልጅ ዛሬ ይነሳልና እንኳን ጠርተኝ ሳልጠራ ነው መገኘት የነበረብኝ አለችኝ ገና የመጀመሪያ ቃል ባለችበት ባሉበት ይጠብቅልኝ እነዚህ የመጡት በእውነት ላችኋለሁ ትልልቅ አገልጋዮች ናቸው። ሊቀ መዘምራን ይልማ ወዴት ይል እንደምታውቁት ነው ረጅም አገልግሎት እሱ ቅድም የእኔን አርባ ሲጠቅሱ መላከማዊ ሚቱ ይል ነበረ እሱ እሱ ሳይቀድመኝ በእ- በስራ በአገልግሎት በእድሜ ነው የምበልጠውን በአጢያትና በእድሜን ይበልጠዋለሁ እንጂ በዝማሬ እሱ የቀደመ ነው። እንደዛ ይመስለኛል እኔ ስሰራ የመጀመሪያውን ዝማሬ ምስሰራ ያበረታኝ ያገዘ ሊቀ መዘምራን ከሰርጌ በፊት ካሴት አውጥቼ ብዙ ህዝብ የተቀበለውን የሰራል ሊቀ መዘምራን ልማ ነው። ያ እነ ዘማሬ ሰላል ጎበዜ እግዚአብሔር በእውነቱ በጸጋ በበረከት ያሳደጋቸው አገር ቤት የኔንሳ ልጆች ነበሩ። በጋብቻ ተመስርተው ልጆች ወልደው እያገለገሉ ድምፃቸው አይቀየር የሚያጓጓ እነ ቅድስት እግዚአብሔር አሁንም ቤተሽን ህይወተሽን በእውነት እላችኋለሁ ለሰርጉ እንኳን ሳይመች ቀርቼ ቆጨኛላል። ቀርም እኔ ብላ አይመታቸው ዘማሪ ያለማየሁ እድሜ እናቴን አያስትልኝ። እነሱ ሲያስመርቁ ጠርተውኝ እኮ አልተገኘሁም። በእውነት እላችኋለሁ መገኘት ነበረብኝ ማለት ነው እና ረጅም ዕድሜያ ሆነም ቤታችሁ ይባላል። በጣም አመሰግናችኋለሁ ቤተሰቦች። እቺ ቅድም የተዘመረላት በዝማሬ ተመስግናለች ክብርት ባለቤቴ እስኪ እናንተ አመስግኑልኝ። ማገልገል ቀላል ነገር አይደለም። መታዘዝ ቀላል ነገር አደለም። አገልግሎት የሚሳካው ያው ድጋፍ ሲኖረው ነው። በውስጥ በቤት ነው የሚጀምረው እና እግዚአብሔር ይባርክልኝ ቤተሰቡን ሁሉ ልጆቻችንን ቤተሰብ በጠቅላላ እግዚአብሔር ጠብቅልኝ። የደብራችንን ምዕመናን ልጆቻችን በትራንስፖርት እቃ በማምጣቱ በመላላቱ ያልደወለ ሰዋለን። እንዲሁም የሚገርማችሁ ነው እውነት ነቃዴ ናችሁ። እኔ ዝግጅት ሲደረግ ሰው ሁሉ ሲያመሰግናችሁ ሰማ ነበር። አሁን በስራ ተገልጧቸዋለሁ። እድሜ ስጥልኝ ያቆያችሁ። በእውነቱ ሁልጊዜ ክፉ አይንካችሁ። ደብሩን ሀገሩን የምታስመሰግኖ ያደርጋችሁ። የሰበካ ጉባኤያችንን፣ አገልጋዮቻችንንም፣ መዘምራን ልጆቻችንን በድጋሚ በእግዚአብሔር ስም አመሰግናለሁ። ዘማሪት ትውዳሴ ከካንሳስ ልጅ ል ከኢንዲያናም የመጡት ቅድም ከበሮ ይዘው እያየኋቸው ነበር። ግሩም የኔ ልጅ፣ እግዚአብሔር ይጠብቅልኛው። ፊት ለፊታችን ያሉ ልጆቻችን እናንተንም በእውነት እንዳረሳ ብዬ ነው። ለመመስገን ግን በጠቅላላ እግዚአብሔር የሚያውቃችሁ በዚህ የተሳተፋችሁ እኔ መዝሙር ለመዘመር ሳስብ ምን መልእክት ላስተላለፍ ብዬ ነበረ? አሁን የቅላጼውን የድምፁን ነገር አይደለም የማስበው። የምፈልገው በመዝሙሩ መልእክት ሰው እንዲማርበት ከእግዚያር ጋር በዝማሬ እንዲነጋገርበት ስለሆነ የወሰዳችው እስኪ ምንድን ነው የሚለው መዝሙሩ የሚል እንድታዳምጡት እግዚያር ስም አገናላለው እኔ አሁን እንድንዘምር ነበር የታዘዝ ነው፣ ግን ደህን ዘማሪያኑ አሳምረው ዘምረውት፣ ከዚህ በኋላ ከምንጨምር ጨምር ዘማሪት መክሊትና ዘማሪት ወንጌል ከእኔ ጋር ዘምረው፣ ዘማሪ ዘማሪ ሰርካለም እንዲመዝሙር እያለች ነው ግን እና እኔ ነገ ዘመር በእውነት በነዚህ ላይ መጨመር አሁን አይገባ ብዬ ነው። አሳምረውልናል፣ መርቀውናል፣ ይበቃል ለዛሬ። እግዚአብሔር የጠብቅልኝ በእውነቱ፣ ቴዲ በተዋላ ሆነው ወርስ ብዙ ነገር ቴዲ ድቼ ነው የሚባለው፣ ምንድን ነው መግለጫው? ባለሙያ ልጃችን በበጎ ፈቃዱ ሲጀምር ጀምሮ እኔ አለሁ በእሚን ሙሉ መሳሪያዎች አፍሪካሮን ኮምፒውተሩን ይዞ መጥቶ የተገኝቶ ይህንን አገልግሎት ነው የሰጠን፣ እና እሱንም በእናንተ ፊት ቴዲ ብዙ ቴዲዎች ናቸው ያሉት። ቴዲ ዲጄ ያልኩት እንድታቦት ብዬ ነው። እድሜና ጤና ለቤተሰቡ ሁሉ ይስጥልን። ያው እናቱም አሉ እንግዳችን መሀሉ እናታችን ልጆትን ይባረክለት። ሁላችሁንም ዜም ስጥልኝ